አሁን ዛሬ ባዶ ቤት ስላገኘው የብዙ እህቶች ጥያቄ የሆነውን ነገር ነው እንግዲህ መልስ የምሰጣችሁ ማለት ነው። አረቢያን መጅሊስ ማዘዝ ስትፈልጉ ቤታችንን እንዴት ነው የምንለካው፣ እንዴት እንንገራቸው፣ በምን አይነት መልኩ ቢለኩልን ነው ልክ የሚመጣው ብላችሁ የምትጠይቁኝ እህትና ወንድሞች አላችሁ። ስለዚህ ዛሬ ይህን ቪዲዮ በደንብ እንድትከታተሉ ታደራላችኋለሁ። ምክንያቱም የቤት መለካት ጉዳይ ከእንግዲህ አያሳስባችሁም ማለት ነው። አሰላሙ አለይኩም ወረህመቱላህ ወበረካቱ፣ ውድና የተከበራቸው የቻናላችን ተከታታዮች እንዴት ናቸሁ? አልሐምዱሊላህ ረቢል ዓለሚን ደህና ነን። ተመልካቻችን ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ላቸው የመጣሁት ቪዲዮ እንግዲህ የአረቢያን መጅሊስ ቪዲዮ ነው። እንደተለመደው ማለት ነው ያለሁት እዚሁ አዲስ አበባ ውስጥ ነው ማለት ነው። ተመልካቻችን ስለዚህ እዚሁ አዲስ አበባ ውስጥ ውስጥ እንግዲህ አንድ እህታችንን ያዘችን አረቢያን መጅሊስ ቤቷ ድረስ ለማንጠፍ ተገኝቻለሁ ማለት ነው። ስለዚህ አረቢያን መጅሊሷ ምን አይነት ከለር ነው የሚለውን ነገር ለተመልካቾች እስካንጥፍ የምን እንደሚመስል እናሳያቸዋለን። ቤታቸውን እንደምታዩት በዚህ መልኩ አዘጋጅተው ነው ጠብቀውናል። ማለት ነው። ስለዚህ ተመልካቻችን አሁን ዛሬ ባዶ ቤት ስላገኘው የብዙ እህቶች ጥያቄ የሆነውን ነገር ነው እንግዲህ መልስ የምሰጣችሁ ማለት ነው። አረቢያን መጅሊስ ማዘዝ ስትፈልጉ ቤታችንን እንዴት ነው የምንለካው? እንዴት እንንገራቸው? በምን አይነት መልኩ ቢለኩልን ነው ልክ የሚመጣው ብላችሁ የምጠይቁኝ እህትና ወንድሞች አላችሁ። ስለዚህ ዛሬ ይህን ቪዲዮ በደንብ እንድትከታተሉ ታደራላችኋለሁኝ። ምክንያቱም የቤት የመለካት ጉዳይ ከእንግዲህ አያሳስባችሁም ማለት ነው። ለምሳሌ ተመልካቻችን ይሄን አረቢያን መጅሊስ ይሄንን ቤት ስናነጥፈው ለምሳሌ ይሄን ከዚህ በኩል ያለው መሀከሉን ያለውን ግርግዳ እዚህ ጋር መሀከሉን ያለውን ግርግዳና ማዶ ላይ ያለውን ግርግዳ ከዚህኛው ግርግዳ ጋር አንድ ላይ አድርገን ነው የምናነጥፈው ብለን ካሰብን ማለት ነው። ምን እናደርጋለን? ምን ማለት ነው ማለት ነው፣ ባለ ሁለት ኮርነር ማለት ነው። ምክንያቱም ይሄ እዚህ ጋር ያለው ኮርነር ነው እዚህ ጋር የሚቀመጠው፣ እዛ ጋር ያለውም ኮርነር ነው የሚቀመጠው። ስለዚህ ባለ ሁለት ኮርነር ማለት በሶስት ግርግዳ ነው ማለት ነው የሚለካው። ይሄ አንድ ግርግዳ አለ እዚህ ጋር፣ ቀኝና ግራ ላይ ደግሞ አንዳንድ ግርግዳ አለ ማለት ነው። ስለዚህ የቤታችሁን ልኬት ሲለኩላችሁ የምትነግሯቸው እንዴት ነው መሰላችሁ፣ እዚህ ጋር ያለችው የግድግዳ መጋጠሚያ አለች እንግዲህ እንደምታዩት። ከዛ የሚመጣው ግድግዳ እዚህ ጋር መጥቶ መጋጠሚያ አለው። እዚች መጋጠሚያዋ ላይ ሜትሩን ይይዙና ቀጥ ብለው ሄደው እዚህኛው ግድግዳ መጋጠሚያ ድረስ ይመጣሉ ማለት ነው። ልክ እንደምታዩት እዚህኛው መጋጠሚያ ድረስ፣ ከዛ እዚህ ድረስ ያለው 3 ሜትር ከ65 ከሆነ 3 ሜትር ከ65፣ 3 ሜትር ከ40 ከሆነ 3 ሜትር ከ40፣ አራት ሜትር ከሆነ አራት ሜትር ከ40። መሀከል ላይ ያለው ግድግዳ ማለት ነው። በስተቀኝ በኩል ያለው ግድግዳ ደግሞ አሁንም ልክ እዚች የሁለቷ ግድግዳ መጋጠሚያ ጣራዋ ከላይ የምትመጣው መጋጠሚያ ግድግዳ ከእሷ ጋር ይዘን አሁንም እስከምንፈልግበት ቦታ እዚ ጋር መስኮቱ ጋር መቆም እንፈልጋለን ካለን ከኮርነሯ እስከ መስኮቷ እንለካለን። አይ ከመስኮቷ እንለፍ እዚ ጋር አሁን መስኮት ነው ምንም አያስፈልገውም፣ ስለዚህ እንለፍ ካለን እስከ በሩ ድረስ እንለካለን ማለት ነው። ከየት ከኮርነሩ አንስተን እስከ በሩ እንለካለን። ሌላኛው ደግሞ አሁንም ሌላኛው ሶስተኛው ግድግዳ ደግሞ አሁንም እችኛዋ ጣራ እንመጣና መጋጠሚያዋን ይዘን ኮርነሯን ይዘን ማለት ነው ከዚች ይዘን እስከዛ ድረስ እንለካለን ማለት ነው። እስከምንፈልግበት ቦታ ድረስ ይሄንን ስንለካ ተመልካቻችን፣ ቆመን ባንለካ የተመረጠ ነው። ቁጭ ብለን ዝቅ ብለን ወደ መሬት ብንለካ በጣም ተመራጭ ነው። ምክንያቱም ብዙ ጊዜ ኢትዮጵያ ላይ ዘኮሎ የሚባሉ እዚህ ግርግዳ ስር ከቤት ውስጥ ከታች ሳሎን ላይ የሚሰሩ ውሃ ልክ ነገሮች ይሰራሉ። እነዛ ሊገፉ ስለሚችሉ ዝቅ ብለን መለካት አለብን ማለት ነው። ስንለካ ትክክል እንዲመጡልን ማለት ነው። ለምሳሌ አሁን ይሄ ቤት ዘኮሎ አለው። ስለዚህ ልክ እንደዚህ እንዳይሆን ዝቅ ብለን መለካት አለብን። በዚህ መልኩ መለካት ትችላላችሁ። በኤል ከሆነ ደግሞ የምትፈልጉት ከዛኛው ግርግዳ ከዚህኛው ኮርነር አንስቶ እስከዛ ድረስ ትለካላችሁ። ከዚህኛው ኮርነር አንስታችሁ ደግሞ እስከዚህ ድረስ ትለካላችሁ፣ በኤል ማለት ነው። ስለዚህ ተመልካቻችን እንግዲህ ዛሬ ይሄንን የምታዩትን ይሄታችን አረቢያን መጅሊስ ነው። እንግዲህ ደግሞ የጀላችሁ የመጣሁት የዋጋ ዝርዝሩን መነግራችኋለሁ፣ ከለሩን ዲዛይኑን አሳያችኋለሁ። እንደምትወዱት እርግጠኛ ላይ በጣም የሚያምር ያው ለከተማ ቤት የሚሆን ብዙ ድምቅ ያላለ ለአይን ደግሞ ምቹ የሆነ አረቢያን መጅሊስ ነው ማለት ነው። እዚህ የመጣሁት ማለት ነው። ስለዚህ የዚህን ዋጋ እነግራችኋለሁ። ቪዲዮአችን እስከ መጨረሻ ድረስ ተከታተሉ። ሌላው ነገር እንግዲህ እንደምታዩት አሁን እያነጥፍ ነው የሚገኘው። ከዛ በተጨማሪ ልነግራችሁ የምፈልገው ነገር የቤት ልኬት እነግራችኋለሁ። ከዛ በተጨማሪ ደግሞ የትራንስፖርት ጉዳይ ትጠይቁናላችሁ። የትራንስፖርት ጉዳይ ብዙ ጊዜ በቪዲዮ ደጋግሜ ተናግሬያለሁ። አረቢያን መጅሊሶችን ሰርተን የምንጨርሰው አዲስ አበባ ነው። ከአዲስ አበባ ወደ ክፍል ሀገር ወደ ሰሜን የሚሄዱ አረቢያ መጅሊሶችን ከሚሴ እንደገና ደግሞ ሌላ መሸጫ ሱቃለን ማለት ነው። መሸጫ ብቻ ነው እንጂ አረቢያ መጅሊሶችን ሰርተን የምንጨርሰው አዲስ አበባ ነው ማለት ነው። ስለዚህ ከአዲስ አበባ እስከ ከሚሴ ድረስ ጭነን እናደርሳለን። ከከሚሴ በኋላ እናንተ እስከምትፈልጉበት ቦታ ድረስ በእናንተ ትራንስፖርት ይሄዳሉ ማለት ነው። ተመልካቻችን ደግሞ በዚህ በደቡቡ መስመር ያለ ደግሞ እህትና ወንድሞች ካላችሁ ደግሞ ከአዲስ አበባ እናንተ የምትፈልጉበት ቦታ እኛ በትራንስፖርት በመላክም ከሆነ በመላክ እኛም ደግሞ አብሮ በመሄድም ከሆነ ትራንስፖርት ካልተስማማችሁ በምናቀርብላችሁ መኪና አብረን ዋጋ ተስማምታችሁ አብረን መተን እናመጣላችኋለን፣ እናስረክባችኋለን ማለት ነው ተመልካቻችን። ወይም ደግሞ እናንተ የምትልኩት መኪና ካለ ደግሞ ከላካችሁት መኪና ጋር እናስፈልግ ከሆነ እንደዚህ ተዕኑና አንጥፉልን ብላችሁ ካላችሁ መንተን አንጥፈን እንመለሳለን ማለት ነው። እስኪ እንግዲህ ከሄን አረቢያን መጅሊስ ከአስር ስንት እንደምሰጡት ሀሳብ መስጫው ላይ ሀሳባችሁ እኔ እውነቱን ለመናገር በጣም ነው ያማረኝ። ለአይን የማይሰለች ነው። እሺ ውድ ተመልካቾቻችን፣ በምታዩት መልኩ እንግዲህ የታችንን ቤት ለአይን የማይሰለች ሞቅ ያላለ ፍዝዝ ያላለ ሁሌ ቤት ውስጥ ቢያውት የማይሰለች አይነት አረቢያን መጅሊስ አንጥፈንላት እንግዲህ ቤቱን ይሄ እናስመስለነዋል። በነገራችን ላይ የልብስ ምርጫው የሄታችን ምርጫ ነው። የልብስ ምርጫውን እንዴታያችሁት አያችሁት፣ ሀሳባችሁን ሀሳብ መስጫው ላይ አሳውቁን። ስለዚህ እንደምታወት ነው እንግዲህ ይሄ መጅሊስ አስር ሜትር ከምናምን ነው እነሱ የፈለጉት በዚህኛው በኩል ያለውን ባዶ ግድግዳ ለቴሌቪዥን መጠቀም ነበረ። ስለዚህ እዚህ ጋር ያለውን ኮርነር ማለት ነው። ከዚህ ወደዛ በኮርነር እንዲቆም ወስነው በራሳቸው ፍላጎት ከዚህ ወደዛ ሌላ መጅሊስ እንዲኖር አልተደረገም። ስለዚህ እዚህ ጋር በኮርነር ነው የቆመው ማለት ነው። እዛ ጋር ደግሞ በሁለት ኮርነር ሆኖ እንደምታዩት ይሄ በኮርነር ብቻ ነው የቆመው። ከዚህ የቀጠለ ነገር የለም። ምክንያቱም ቤታችሁ ወደ ሌላ ክፍል ስገቡ እንደዚህ መነካካት የለባቸውም ከመጅሊስ ጋር። ልጆች ሊኖሩ ይችላሉ። ዕቃ ይዘን ልንገባ እንችላለን። ስለዚህ ቀጥታ ወደ ሌላ ክፍል ስንገባ በስነስርዓት መጅሊስ ሳነካ መግባት መቻል አለብን ማለት ነው። ስለዚህ እንደምታዩት በአንድ ኮርነር እዚ ጋር ቁመናል። እዛ ጋር ሌላ ኮርነር ደግሞ ከሱ ጋር ሌላ ቅጥል ኑሮት እንግዲህ ሄዷል ማለት ነው። የቦንድዶቻችንን ጥራት እኛ ሁሌም አንደራደርም። በቦንድዶቻችን ጥራት ማለዳ ቦንድዶችን ተጠቅመን ለእናንተ አሪፍ መጅሊሶችን ሰርተን ነው የምናስረክበው። ስለዚህ እንደምታዩት ምንም ወደታች ሰርጎ የሚገባ የሚንቋቋ የሚጮህ ምንም አይነት ነገር የለውም። ንጹህ ቦንድድ ከማለዳ ቦንድድ የሚወጣ ቦንድዶችን ነው የምንጠቀመው ማለት ነው። ተመልካቻችን ባለ ሀያ ቲክነስ ነው መጅሊሱ። እንግዲህ እንደምታወት ያያችሁትን ይመስላል። ዛሬ እዚህ የመጣሁት የአረቢያን መጅሊስ ከቤቷ ምንጣፍ ጋር ከታች ካለው ጋር ማች አድርጓል። ይሄ ላይ ያለው እንዳጋጣሚ ከላይ ተነጥፎ ስለነበረ ነው ማለት ነው። ስለዚህ ተመልካቻችን እንዴት አያችሁት? ውበቱንስ እንዴት አያችሁ? ማዘዝ አሳስባችኋል። የት ነው የምትገኙት ብላችሁ አሳስቧችኋል። ሁለት ቦታ እንገኛለን። አድራሻችን አዲስ አበባ ላይ መርካቶ አንዋር መስጂድ ፊት ለፊት ዋጅዲ ህንፃ ላይ ሁለተኛ ፎቅ የሱቅ ቁጥር 228 ላይ እንገኛለን። ከሚሴ ደግሞ እንደዛው መሸጫ ሱቅ አለን ማለት ነው። ተመልካቻችን መምጣት የምትፈልጉ በአካል ሁለቱም ቦታ መምጣት ትችላላችሁ። በኦንላይን ማዘዝ የምትፈልጉትና ወንድሞቻችን ደግሞ ከስር በሚገኘው በዋትሳፕ እና በሞ ቁጥራችን አናግሩን። ዲዛይንና ከለር እናንተ ምረጡ፣ እኛ ደግሞ ጥራቱን የጠበቀ ቀሰርተን በመላክ ሳይሆን እናንተ የምትፈልጉበት አገር ራሳችን ሄደን አድርሰን፣ የሚነጠፍ ከሆነ በዛ አይነት መልኩ እንደምታዩት አንጥፈን፣ የማይነጠፍ ከሆነ ደግሞ በስነ ስርዓት አሽገን፣ የሚቀመጥበት ቦታ በስነ ስርዓቱ አስቀምጠን እንመለሳለን ማለት ነው። የት የት ትሄዳላችሁ ብላችሁ ለምጠይቁን ተመልካቻችን ደግሞ ትራንስፖርት የሚገባበት ሁሉ ወይንም ደግሞ ተሽከርካሪ የሚገባበት ቦታ ሁሉ ገብተን ልብሶቻችሁን እናደርስላችኋለን። የፈርኒቸር ቃዎቻችሁንም እንደዛው እናدرسላችኋለን ማለት ነው። ተመልካቻችን መካከል ላይ ያለውን ቴብል በሃታችን ምርጫ ነው እንግዲህ የተሰራው እንደምታዩት ፍላወር ቅርጽ ነው። በጣም ነው የሚያምረው። ሱም እንግዲህ አረቢያ መجلسዎቻችን አሁን ላይ ቦንድል በቦንዲድ ባለ 20 ከሆኑ እኛ ጋር ስታዙ ሜትር ዘጠኝ ሺ ብር ነው ማለት ነው። ተመልካቾቻችን አንድ ሜትር ማለት ደግሞ ከዚህ አንስቶ እስከዛች ድረስ ያለችው ማለት ነው፣ ከዚህ ወደዛ ስለዚህ ሜትር ነው ማለት ነው። የቤታችሁ ልኬት ከ ሜትር በላይ ከሆነ እንደምታውታው አሁን ቤት መጅልሱ ሜትሩ በጣም ትልቅ ነው ማለት ነው። ስለዚህ ላይ ያለውን ቴብል እናንተ በመትፈልጉት ዲዛይን ዲዛይንና ከለር በነፃ አብሮ ይሰራላችኋል። ከዛ በታች ከሆነ ከ ሜትር በታች ከሆነ 9 9 8 ሜትር ከሆነ ደግሞ ያለውን ቴብል በ መቶ በምትፈልጉት ዲዛይን የመጅልሱ ልብስ ለብሶ አብሮ ይሰራላችኋል ማለት ነው።